አይደለም የዛሬ ይሄ ስንት ዓመት መሰለሽ፣ አራት ዓመት ምናምን ታ ስልሽ የሆነ ሰው መውደድ እኮ አይደለም ፍቅር አይደለም ያለኝ እኮ ፍቅር አፍቅሪያት ምናምን ሳይሆን፣ ግን አንዳንዴ ከአንዳንድ ሰዎች ለመራክ ስት የሆነን ሰው አግኝተሽ ምናምን አብረሽ የምታሳልፈ የለም በዛ ወይ በጣም ሪስፔክት አለኝ። በጣም ማከብራት፣ ለእኔ በጣም ትጨነቃለች፣ ለፊሊንጎቼ ታላቅ ናት። በሶስት ዓመት ምናምን ትበልጠ ነበረ የራሷ ቤት ያላት የምትኖር ቆንጆ ስራ ያላት፣ በቃ ሽበት ማቹርድ ምናም በጣም ጎበዝ ልጅ ነበረች። እና ማለወዶ ነገር ምን አላት? ድመት አላት። ድመት አልወድም በህይወቴ እንዲሁ ነገረኛ ስለሆኑ አልወድም። ግን ድመቷ በጣም ረድታት አለች። ከልጅነቷን ያሳደገቻት በችግሯን፣ በሀዘኗም ጊዜ፣ ብቸኝነት ሲሰማት እሷን ድመት ስለሆነ ያሳደገችው ድመቷን በጣም ነው የምትወዳት። እና እኔና ቺ ልጅ አንድ ላይ ስንሆን ሽዝ ጉድ በጣም ሽዝ ጉድ አት ሴክስ ብዙ ነገር ላይ ጎበዝ ናት። እና ዋን ሰፖነ ታይም ቤታቸው ሚሽነሪ ታያለሽ፣ ብቻዋን የምትኖረው ስ እየመታክ ነበር ሽ ስንጥቁ ላይ የለም ስንጥቁ ላይ ድመቷ ላሳድ አላደረገችኝም። ክበርሱስም ቂጤን የሆነ ነገር ይደከለኝ መሰለኝ። በኢየሱስ እንዴት ነቀዬ እንደተነሳው ዘልዬ በስመ አብ፣ ፎቅ ነው ቤታቸው፣ ድመቷን ወረወርኳት ከፎቅ ላይ። ቆይ አፈንድ ደክ ነበር እንዴ? ምን አይነት ፖዚሽን ላይ ነበር? ሚሽነሪ እኮ ነው ያልኩሽ እኮ፣ ሴት እኮና አንተ አታፈንድድ ሽ እሷ ተኝታለች፣ ከላይ ነኝ እንዴ እኮ ከላይ የምታፈንድ አይደል? እንዴት አገኘችው? ወይስ ቁመህ ነበር? ቁመህ ነበር። አንተ ሚሽነሪ አታውቂም። ኦኬ፣ ተኝተህ ነበር? እሷ ተኝታለች፣ እኔ ከላይ ነኝ። እኮ ከላይ ምን አይነት ፖዚሽን ሆኖ ነው? እግርህ እንዴት ነበረ? አይ ሚን ከራፍልድን አታገኘውማ አንተ ያልከውን ፓርት። እሺ፣ እሺ አንድ አባጋ አንድ ሰው አራት ሶስት አንድ አንድ አባ ወይስ አድርገሽ አታውቂኝ? ኧረ እኔ አርጌ አላውቅም። አንድ ሰው አንድ ሰው ይኸው አያልን አፈዘዝካቸው፣ እዚህ ቤት ያሉትን ሚኔ ልታስወሰድ ወይ ስብአት። ያን ቀን የደነገጥኩት አደነጋገጥ፣ በስመ አብ። ድመቷን ወረወርኳ ከፎቅ ላይ እንደነገርኩሽ። ልጅቷ ድመቷን በጣም ነበር የምትወዳት። ከቤት አባረረች፣ ተባረርኩኝ። ወይኔ ሞተች ድመቷ ድመት ይሞታል እንዴ ድመት አይሞትም እኮ ከስንተኛ ፎቅ ነው የወረወርካት ከጂ ፕላስቱ ነው ድመት ልሶ ልሶሽ ያውቃል ምላሳቸው እንዴት እንደሚሻከር ወይ በጣም አረ በቂጤን የተደከልኩን ይመስል ንዝር ያለ አረ ፕላኔት እያሆን አልነበረም እሺ ጋይስ ፋይቭ ታይምስ በስማ ሸካራ ነው በጣም እንትናቸው ድመት ስማ ጋይስ ዩዝ ላቭ ጋይስ እኔ ድመት በጣም ወደው አሁኑላ ቢኖሬ ደስ ይለኛል፣ ግን ኢንሹራንስ ምናምን ጣጣቸው ብዙሴት ድመት ጋይስ ግላቭ ማይ ፋሚሊ ረ ኤኒ ጊፍት ፋይቭ ታይምስ ነው ድመት ማለት ክብር የማይገባው እንስሳ ቢኖር ድመት ላኔትዬ። ስማ ግላቭ የሚሰጠው ሀያ አምስት ላይ ነው እሺ፣ ሌላ ግላቭ ካለ ልቀቅ። ሀያ አምስት ላይ አሁን guys we not chill እስኪ ቅጣኝ። በእናት ካንተ ሰውዬ የለም፣ ማሰው እኔ ጋር የለም።